ከምድና የተከበራችሁ የዩቲዩብ ቻነል የተከታታዮች በሙሉ ዛሬ አስደሳች የሆነ ዜና ይዤላችሁ መጥቻለሁ። በአጭር ጊዜ ውስጥ ዩቲዩብ ላይቭ በመግባት እንዲሁም ከቲክቶክ ላይቭ ቪዲዮዎችን ወደ ዩቲዩብ በማስተላለፍ በአጭር ጊዜ ውስጥ ሰዓታችሁን አስቆጥሯችሁ አራት ሺህ ሰዓት ከዛ ሞኒታይዝድ የምትሆኑበትን መንገድ ነው ማሳያችሁ። እንግዲህ ይህንን ለማድረግ ሞቢዘን ላይቭ የተባለ አፕሊኬሽን ያስፈልገናል። ይህን አፕሊኬሽን የመረጥንበት ምክንያት ምንድን ነው? ቲክቶክ ቀጥታ ቪዲዮ ስታስተላልፉ ሰፋ አድርጎ በዩትዩብ ሳይዝ ያስተላልፍላችኋል ማለት ነው። ስለዚህ ይሄ አፕሊኬሽን እጅግ በጣም ደስ የሚል ነው፣ እንድትጠቀሙበት ጋብዛለሁ። አፕሊኬሽኑን ከየት ነው የምናወርደው ካላችሁ፣ መጀመሪያ ፕሌይ ስቶር ላይ እንሄዳለን። ከዛ በኋላ ሞቢዘን ላይቭ ብላችሁ ሰርች ቦታ ላይ ትጽፉለታላችሁ። እኔ አፕሊኬሽኑን ስላወረድኩት ኦሬዲ ኦፕን የሚል ነገር ነው የመጣልኝ፣ እናንተ ጋር ኢንስታልድ ነው የሚለው። ስለዚህ እሱን መጀመሪያ ታወርዳላችሁ። ሞቢዘን እስክሪን ሪካርደር የሚላል እሱን እንዳታወርዱ አስፈልግም። የሚያስፈልገን ሞቢዘን ላይቭ ወይም ደግሞ የላይቭ ምልክት ላይቭ ተብሎ የተጻፈበትን እሱን ብቻ ነው የምታወርዱት ማለት ነው። ልክ አፕሊኬሽኑን አውርዳችሁ ስጨርሱ ወደ ስክሪናችሁ ትመለሱና ትከፍቱታላችሁ ማለት ነው። እንግዲህ ተመልካቾቼ ምን ያስፈልገናል ካላችሁ ጂሜል አካውንት ነው የሚያስፈልጋችሁ። ጂሜል አካውንቱ የዩትዩባችሁ መሆን አለበት። ስለዚህ ሳይን ኢን የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በኋላ ዩትዩብ የከፈታችሁበትን ጂሜል ነው እዚህ ጋር የሚያስገባላችሁ ማለት ነው። እዚህ ጋር ሴሌክት ኦል ብላችሁ ኮንቲኒው ነው የምትሉት። ከዛ ወደ ዩቲዩብ ራሱ ያስገባችኋል ማለት ነው። እንደምትመለከቱት የዩቲዩብ ሎጓችሁ ይመጣል። ከዚህ በኋላ እንግዲህ ፕሪፔሪንግ ዩር ላይቭ ስትሪም ነው የሚለው። ከዛ በኋላ ስክሪን ሼር እና ካሜራ ሼር ሚላለ ካሜራ ላይቭ ስክሪን ሼር የሚለውን ነው እናንተ የምትመርጡት። ምክንያቱም ስክሪኑ መታየት ስላለበት፣ ስክሪን ብሮድካስት ብሮድካስት ዩር ሞባይል ስክሪን የሚለው ወይም ስክሪን ላይቭ የሚለውን ነው የምንመርጠው ከዛ ብሮድካስቱን እንደዚህ ይጀምርልናል። ከዚህ በኋላ ስልካችን ላይ የምንነካው ማንኛውም ነገር ወደ ዩቲዩብ ስለሚተላለፍ ሴንሲቲቭ የሆነ ኢንፎርሜሽን አትክፈቱ የሚል ነገር ልታገኙ ትችላላችሁ። የምትፈልጉትን ነገር ብቻ ነው መክፈት ያለባችሁ እንጂ አስር ቦታ እየከፈታችሁ ስልካችሁ ላይ ያሉትን ሚስጥሮች ምናምን ወደ ውጭ ማጋለጥ የለባችሁ ማለት ነው። ስለዚህ ላይቭ ማስተላለፍ የፈለጋችሁት እናንተ ለምሳሌ ቲክቶክ ቪዲዮ ከሆነ ወደ ቲክቶክ ቪዲዮ መሄድ ይኖርባቸዋል ወይም ወደ ቲክቶክ አፕሊኬሽን መግባት ይጠበቅባቸዋል። አሁን እንደምትመለከቱት እንግዲህ ቲክቶክ ላይ እየገባው ነው። የፈለኩትን ላይቭ ከጥላቻ ከስድብ፣ ከምናምን የጸዳ ማድረግ አለባችሁ የምታስተላልፉትን ቪዲዮ። ምክንያቱም ላይቭ ስለሆነ ኤዲት ማድረግ አትችሉ፣ መጠንቀቅ አለባችሁ። ስድቦች ምናምን ካሉ ዩቲዩብ ሊዘጋባችሁ ስለሚችል ጥንቃቄ አድርጉ። የትኛውን ግለሰብ ወደ ዩቲዩብ ማስተላለፍ እንዳለባችሁ መጠንቀቅ አለባችሁ። ካልሆነ ጋይድ ላይን ጥናሱ ጥሳችኋል በሚል ይዘጋባችኋል። ስለዚህ መጠንቀቅ ይኖርባችኋል። እንደምትመለከቱት እንግዲህ አሁን ቲክቶኩን ከፍቻለሁ፣ ነገር ግን ወደ ዩትዩብ እየተላለፈ ነው። በዚህም እንግዲህ ከፍተኛ የሆነ ሰዓት በአጭር ጊዜ አግኝታችሁ አራት ሺ ሰዓታችሁ ሞልታችሁ ማለት ነው ዩትዩብ ሞኒታይዝድ በመሆን እንግዲህ ብዙ ገንዘብ ማግኘት ይቻላል። ይህንን ትጠቀሙበት ተሳስባለሁ። ቴንኪዩ